በላይቭ የምሰጠው ይሄ የመጨረሻ ኮርስ ነው። የመጨረሻ መሆኑን በማስመልከት ኮርሱን ለሚወስዱ ተማሪዎች ስፔሻል ጊፍት እና የመጀመሪያን ስራ በ15% ዲስካውንት እንሰጣለን። አፕወርክ ላይ ከ3 ዓመት በላይ እየሰራሁ እገኛለሁ ካለ የልምድ ላይ ምንም ሳልሰስብ ላካፍላችሁ ይህንን ኮርስ አዘጋጅችላቸዋል። በኮርሱም አፕወርክ አካውንት አከፋፈት ጀምሮ እንዴት አድርጋችሁ ፕሮፋይላችሁን ቢልድ ማድረግ እንደምትችሉ፣ እንዴት አድርጋችሁ ፕሮፖዛል ማዘጋጀት እንደምትችሉ፣ ከክላይንት ጋር እንዴት ማውራት እንደምትችሉ፣ ኮኔክት እንዴት በአግባቡ መጠቀም እንደምትችሉ፣ አካውንታችሁን እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ፣ ከዛ በተጨማሪ ደግሞ ፔመንት ሜትድ እንዴት አድርጋችሁ ኢትዮጵያ ውስጥ ናችሁ መቀበል የምትችሉት የሚለውን እናያለን። ዋነኛዋ ደግሞ ፖርትፎሊዮ እንዴት አድርጋችሁ ነው ማዘጋጀት የምትችሉት ክላየንት የሚፈልገውን አይነት ስራ ልታገኙበትን የምትችሉበትን አይነት ፖርትፎሊዮ እንዴት ነው የምታዘጋጁት፣ የሚል ሰው እናያለን። እንዲሁም አዲስ የተጨመሩ አፕወርክ ላይ ፊቸሮች አውሶ እነሱን ምን ምንድን ናቸው የሚሉትን ጨምሮ በዚህ ኮርስ አብረን እናያለን። በላይቭ የሚሰጠው የመጨረሻ ክላስ ስለሆነ እንዲሁም ያለን ቦታ ውስን በመሆኑ ሳይሞላባችሁ ቶሎ ተመዝገቡ። ለመመዝገብ ቴሌግራም ላይ ናቲ ተፈሪ ብላችሁ ሰርች አድርጋችሁ ግሩፕ ላይ ገብታችሁ መረጃዎችን አግኝታችሁ መመዝገብ ትችላላችሁ። እንዲሁም ደግሞ ለበለጠ መረጃ ከታች በማስቀምጥላችሁ ስልክ ቁጥር ብላችሁ ኢንፎርሜሽን መጠየቅና መመዝገብ ይችላላችሁ። ክላስ ላይ